የዩቲዩብ ተከታታዮቻችን ሁላችሁም ጤና ሰላም ፍቅር እንዲሁም ለሀገራችን ሰላም ፍቅር እንመኛለን። እስቲ አንቺ ደግሞ ጨምሪበት እስቲ። ዛሬ ያባበዱ ቪዲዮችን ይዘን መጥተናል። ከእናንተ የሚጠበቀው ጊዜያችሁን ለእኛ መስጠት ብቻ ነው። ላይክ እንዳትረሱ፣ ኮሜንት ሰብስክራይብ ማድረግ እንዳትረሱ። ኮሜንት ስታደርጉ እንበረታታለን። ሰብስክራይብ ደግሞ ስታደርጉ ከፍ እንላለን ከፍ እንላለን ነው፣ ሞራል ይሆነናል። አዎ፣ ለስራችን ምናምን ለስራችን ሞራል ይሆነናል። እንደዚህ በተዋበ ስቱዲዮ ደቅ እንድናያደርገን ብራዘርስ ቪሎግ ቲቪ ነው አይታላ እራሳችንን ማንም እንገዛ የለብንም። እኛ ብራዘርስ አማቾች ተመካክረን የራሳችንን የቲቪ ቻናል ከፍተናል። ሰብስክራይብ በማድረግ የተለያዩ እንትኖችን እንትን ማድረግ ርሶችን ከኛ መውሰድ ትችላላችሁ። ይመቻቹ ይመቻቹ። የአራዳ ልጆች በታበሉ። እሺ ብዙ ወሬ ሳናበዛ እንዳይሰለችንም አይሻልም ወደ እንትናችን ብንሄድ ደስ ይለኛል። ትክክል። ኤግዛክትሊ

ምግብ ቤት ነው ቀርቦስ ነው ይሆናል። ስለ ግን ያም አነጋገሩ የሆነ ፖላይት ላይ አይደለም፣ ስለ አግሬሲቭ ሆኗል፣ ነው ማለት ነው። በትህትና አልጠየቁም። አንተ እንደቀልድ ስለ እንደቀልድ በአጭሩ መፍታት የሚችሉትን ነገር ወደ ጸብ እየሄዱ ነው ማለት ነው። አሁን ያለንበት ችግር ነው። ስለ አሁን እዚህ ጋር የሆነ ሰው ሰው በመሀል ካልገባ በጣም አስቸጋሪ ነው የሚሆነው። ደግሞ ሌላ እንደገረመኝ ታውቃለህ፣ እዛ ጋር በጣም ብዙ ሰዎች አሉ፣ ማገላገል ይችላሉ። እንደዚህ ወጣቶች ናቸው። አግሬሲቭ ሊሆኑ ይችላሉ። ያንግ ጄኔሬሽን ገብተዋላ። እስኪ ለማንኛውም ጉዱን

እኩል ደራደራ እኩል ደራደራ እንዳትወዳደሩ ከሃይዲያ ጋር። ወንድ ነው፣ ግን ለመገመት የሚያስቸግር ሁኔታው ስለ ቮይሷ ነው። ማለት ወንድ ልጅ ደግሞ ሂጃብ አያረግም። እሷ ሂጃብ ስላረገች ያው ሴት ነው የምትሆነው፣ ግን ቮይሷ ነው፣ ቮይሷ ነው የሚያጠራጥረው ሮ መነሻ ነው። እባክሽ አንድ ሚሊዮን ብር ምናምን ካለሽ ለምን ብለሽ ምናምን አትቀመቅሚባት አዋጣሻለች። ከእኔ ጋር ውድድርና ፉከራ ትንሽ ይደብራል። መስመር መልቀቅ ነው። ይመች አንተ ይመች። ግን ታቃ ማርያም ያስፈራል ፊቱ።

ኖ ቱ ሰልፍ ሜል አዎ ኖ ቱ ሰልፍ ዳቦ እራሱ ድንገት ሌሊት ወጣን ሰልፍ ነው። ሳይገርሰን ነው የምንገባው። ዋ ሸማች ብንሄድ ሰልፍ ነው የረጅና ለማትጠነቅ ነው። መንግስት ችግራችንን ይፍታው ለማለት መንግስት ችግራችን ይብሰው ለማለትም፣ ሰልፍ ነው፣ ሰልፍ ነው። አንተ ግን የምልህ እኮ ነው እንደፈናሰብከው እንጂ ሪል ቶክ ነው። እውነት በቃ አሉ ምን ሆነ? እኔ ዛሬ ሰልፍ ሰልፍ ነው፣ የታክሲ ሰልፍ

አይ ባት ዞር ኮመንት የለንም። እዚህ ላይ ጨፈረ። የሰው ልጅ ከጨፈረ ምን ይፈልጋል? አሪፍ ነው ሙዚቃው። ዘፈኑ ተምሽቶኛ። አንቺም ያስነሳች ዘፈኑ ቢቱ ደስ ይላል። አሪፍ በጣም አምሮብሻል። ፍቅረኛ እንዲያስ ደግሞ ደሞ ሰማሁ። ካንተ ጋር ካቆምኩ ጀምሮ በጣም ደስተኛ አይደል? ሁሌም ደስተኛ እንድትሆኝ ነው የሚፈልገው። ከዚህ በኋላ አጠገቤ ካልደረስክ ደስተኛ ሆናለሁ። ግን እኮ ከዚህ ቪዲዮም ምን እንደተረዱ ታውቃለህ? በተለይ አሁን ያንግ ጄኔሬሽን የምንለው እንደዚህ ፍቅር ላይ ማለት ነው ይሆናልላ፣ እየተፈላለጉ እኔ በልጣለሁ እኔ በልጣለሁ ምናምን በሚለው ነገር በኢጎ ይለያያሉ። ገብቷልላ። አሁን ያሉበት ያሁን ያሁን ውስጥ ውስጣቸው ፍቅር አለ፣ ግን በቃ አላ በወንዱም ነው የምትለዋን፣ በሁለቱም በሁለቱም ሳይሆን ከእነሱ እንደተደደው ምንድን ነው ሁለቱም ጋር የሆነ ፍቅር አለ። ሲሄድ ከፍቷታል፣ ደስተኛ አለች። ገብቷላ እሱም ደግሞ በቃ ግን በእሷ ፊት ምን ይላል? በቃ ኧረ ብትሄጂ ምንም አልሆንም አይነት ነገር ነው ያሳየው ማለት ነው። ገብቷላ እና እንደዚህ በቃ ስሜት ካለ ተነጋግረህ ተነጋግረህ በቃ ትላለህ። ችግር ሊኖር እኮ ይችላል።

እና ሁለታችሁም ጋር ነን ትላለህ። ብቻ ተግባቡ ይግባቡ። ብቻ መግባባታችሁ ወሳኝነት ያለው ይመስለኛል። መግባባት እና መግባባት በአፋቸው ውሃ ነው የያዙት። ሰውየዋ የሞቶን ሰውዬ ይመስላሉ። ይ ከረገጥ በኋላ ስ ከዚህ ጀምሩ

ሊደብራችሁ እኮ ምናምን ይችላል። ግን ያው ፐርስፔክቲቭ ነው የምናስቀምጠው እዚህ ጋር ሀሳብ፣ አይዲያ ሼር ማድረግ አንተችም፣ አንተችም ኖ፣ እንትን ነው ማለት ምንድን ነው፣ ሼር ነው የምታደርገው አይዲያ። አዎ ገብቶሃል፣ በቃ እዛ ነው ነገሩ። ወልፍ ላይ አናተ ላይ ሲወጣ የምን ወልፍ ሊሆን ይችላል? እስቲ አብረን እኔ እስቲ ከመገመት ከመገመት በቃ ገልጸሽ አለ። ባይ ዘ ወይ እንትን ነው የሚባለው፣ የንቅሳት ማጥፊያ የሌዘር ጨረር ነው የሚባለው። ንቅሳት ያጠፋል። ንቅሳት ከጠፋ በኋላ ራሱ ሰርጀሪ ትሰራል። ለምን ጠባሳ ነው የሚሆነው። አሁን ምልክቱ ይታያል አለ። እሱን የሬዘሩ ውጤት ነው ያ የመጣውን ምልክት ማለት ነው። ሰርጀሪ ተሰርቶ ነው የሚጠፋው፣ በሰርጀሪ ሰርጀሪ ማለት በቃ ፕላስቲክ ሰርጀሪ ማለት ነው። አሁን የትራዲሽናል ነው። ስለ ደሙ ያምራል ነው አርግታለች። አጉል ለውጥ እኮ ነው፣ አጉል ለውጥ ነው እንጂ ያው ባህል ነው። ስለ አያስጠላም፣ አያስጠላም ማለት አሁን የድሮ የእናቶቻችን ላይ ምናምን አንገታቸው ላይ አይተህ ከሆነ ያለ ነው። ስለ አይደብርም። ገብቶሃል? አችልም እንደውም በአሁኑ ሰዓት ያምራል። ውጭ የሆነች ራፐር አይታል ኢትዮጵያዊ አሜሪካ ምትኖር የተነቀሰችው፣ ይህን አያምርም ሰው በዘመን መቶ አንዳንዱ ሰው ይመስለኛል፣ እንዲህ ወደ ከተማ ምናም ሲመጣ የሆነ አራዳ እንዲባል የክፍለ ሀገር ሊላለ መባል ምናም ምናም፣ ግን አይደለም ባህል ነው የሚሻለን። ያኛው ነበር እንደውም ያኛው ነው ስልጣኔ ተብሎ እንደውም በጣም ብዙ ብዙ ነገሮችን ፊቷ ላይ ፔኑን ታያለ። በዛ ላይ መነጽሩ ይሄ ማለት ጨረር ስላለው አይኗን እንዳልያት ነው ያረገችው። በጣም ፔን አለው ፊቷ ላይ እንደምናየው በጣም እየተሳቀቀች ነው ያለችው።

ወዲያው ነው። አዎ በቃ ስለ ፕላስቲክ ሰርጀሪ ይሰራል። ከቆዳ ጋር ይመሳሰላል። የጠባሰውን ለማጥፋት ማለት ነው። ግን በጣም ፔል ላይ ነው ያለችው። ተምራቋን ነው

ሰማይ ባያልቅ ኖሮ ታዩት ነበር ይሄንን ጉሮሮ። አንተ ገጠምኮ ጎጓዲ። አዎ። አይ ባያልቅ ኖሮ። ሰላም ማለት ኖርማል ነው ብለህ ታስባለ ወይስ ምንድን ነው? እኔ ኖርማል ነው ብዬ አላስብም። ወንድ ልጅ ሴት ልጅ ስላጠበ ሳይሆን፣ ሚስቴ ምን እንድታጠበ አልፈልግም ግን ደግሞ እኔ ደግሞ አሪፍ ነገር ነው ብዬ ነው ማ ስለምን ለእሷ ያለውን ክብር በዚህ ነው እንዲ የምታሳያት የሰው ገር ሳይሆን ቢያንስ ለእሷ ያለን ስሜት ምናምን ነገር የምትገልጽበት መንገድ ነው። የሆነ ሾ የምታሳየው የሆነ ፍቅርን በአካል ደግሞ ለምናስ ፍቅርን የምትገልጽበት ብዙ አማራጮች አሉ። ቃል መናገር ራሱ እወድሻለሁ ማለት ራሱ ከበቂ በላይ መግለጫ ነው። ገብቷል። እኔ አጉል እንደዚህ ምናምን ግሯን አጥቤ እንደዚህ ስል ግን እሷ እንድታጥበኝ ይፈልጋሉ ማለት አለ። አንድ እንደዚህ እንድትሆነ አልፈልግም። እኔ ኖርማል ነው ብዬ ነው የማስበው። ስለ ተጋብተዋል፣ ልጅ ወልደዋል፣ ምናምን ኖርማል ነው። ለሱም ሳይሆን የማጠብና ያለማጠቡን ጉዳይ እኔ በራሴ በኩል አልደግፈውም። ለምን አትልም? በቃ ማጠብ የለባትም ምን አገበኝ እኔ ነገር፣ ማጠብ ያለባትም ነገር የለባትም። እኔም የእሷ ነገር ምንም ሪዝን የለውም። መብት ነው መብቴ ነው። አንቺ መብትሽ ነው መታጠብ። አንቺ ሚስትሽ ታጥብሻለሽ፣ ወደፊት አንተም ታጥባታለህ። አይታላ በቃ ሚኪ ትክክል ነበረ ማለት ነው። አንተ ትክክል ነው፣ ሴት ማመን ቀብሮ ነው ገላህ ነው። በቃ ማመን ያለ ከባድ ነው። እንግዲህ ያው ስከሆነ ያየ ነው አሪፍ አሪፍ ቪዲዮች ናቸው። አህ ያው አሪፍ አሪፍ ቪዲዮች ናቸው ብለን ተስፋ እናደርጋለን። ያው እንደተለመደው እንደተለመደው፣ ሰብስክራይብ፣ ላይክ ኮሜንት ፎሎ፣ ኮሜንት በመስጠት ደግፉን።